አመሰግናለሁ። እየሳኳ አልመጣሁም፣ እያለቀስኩ ነው የመጣሁት። ስመለስም እያለቀስኩ አልመለስም፣ አልስቅምም። ጸጥ ብዬ ነው ሄደው ጸጥ እስክል። ግን አንድ የተሰጠኝ እድል አለ። በዚች ምድር ላይ እስካለው ድረስ መልእክቴን ማድረስ ስላለብኝ የመኖር ትርጉሙ እንዲገባኝ አድርጎ ያስቀምጠልኝ መልእክት አለ። ፈጣሪ፣ የዓለም ሁሉ ፈጣሪ የኔም ፈጣሪ ነው የአባቴ እናቴም ወዳጅ አምላክ። እዚህ ምድር ላይ እስካለው ድረስ ብችል ቀጥ ብዬ ብሄድ ካልቻልኩ ሌሎቹን ባልነካ፣ ባላሳስት፣ ባልሳሳት ከሌሎች ጋር መኖር ቢያቅተኝ ራሴን ችዬ መኖር እንድችል ሆኜ መኖርን መምረጥ መቻል አለብኝ። ማንንም አልወክልም ከእኔ ውጭ እኔ ሌላ ልሆን አልችልም። እኔ እኔ ብቻ ነኝ። ማንንም ልሆን እንዬን መወዳት አባት ወንድም እህቶቼ እነሱን እንኳን መሆን አልችልም ከመውደድ ውጭ እንደ ፈጣሪ ልወዳቸው እንኳን አልችልም ምንም ላደርግ አልችልም እዚች ምድር ላይ እስካለው ድረስ ግን ደካማ ሥጋዬን አጠንክሬ ለነብሴ የመጨረሻዋን እስትንፋሴ እስክትቋረጥበት ድረስ ግን መኖር ማለት ምን እንደሆነ አውቄ መኖር ነው እንፈልገው ብዙዎቻችን በሆነ ነገር ውስጥ አለን፣ እዛ ውስጥ አንኖርም። ከዛ ውጭ ወጥተን የምንኖር የምንመስል እንደ እስስት የምንቀያይራለን። እስስት ራሷን ይቻለች እንስሳ ነች። ሰው ልትመስል ልትሆንም አትችልም። ብዙ ሰው ግን ወደ እስስት ሊሆን ይቀየር ይችላል። ሰው እንደ አውሬ ሊሆን ይችላል። አውሬ ግን ሰው መሆን አይችልም። አይገርምም? እዚህ ምድር ላይ ያለን ሰዎች በሙሉ ዓለም ላይ ያለን ሰዎች በሙሉ ማናችንም የማንፈልገው ነገር ላይ እየሮጠን ያለ ነው። የሚያስፈልገንን ተሸከመ ነው ሸክም ሆኖን ለማይጠቅምና የማይጠቀም የማይገባ ቦታ ስንዞር እንውላለን። አይገርምም። በመጥፎና ባልተገባ ነገር ጥሩ ነገር ማግኘት የምንመኝ ድንቅ ሰዎች ወላል እኔ ሞትን አልፈራም፣ እናትዬ እንደምሞት አውቃለሁ። ግን ምን እንደሚያሳስበኝ ታውቃላችሁ? እኔ የምፈራው የጠላቴን ወዳጅ ነው፣ እሱም ዳቢሎስ ብቻ ነው። የዳቢሎስ ወዳጅ ካልሆነ በስተቀር ለእኔም ጠላት ሊሆን አይችልም። ራሴን ስለምወድ ሌሎችን መውደድ አይከብደኝም። ከሌሎች ጋር መኖር ቢያቅተኝ ራሴን ጠልቼ ሌሎችን የሚያስጠላ ነገር ሳደርግ ሲደረግባቸው ወይም ማድረግ አልፈልግም። ወይ ሰው ሰውነቴን እንዴት ራሴ ማወቅ አቃተኝ? የእኔ ህመም እንዴት ሌሎቹ ሊያማቸው ይችላል ብዬ አለማሰብ በጣም ይገርማል። ሰዎችን ስትናሳምም፣ ስናደማ፣ ስናቆስል፣ ስንቅማ፣ ስናሳድድ የማይሰማ የቤታችን ምቾትና ፍቅር ደስታ እንፈልጋለን። ብዙዎቻችን ፈጣሪ እንዳለ እንኳን አምነን በምናምነው እንኳን እምነት ጸንተን መኖር ያቃተን ሰዎች ነን። የሌሎችን መነካካት እንጂ የራሳችንን በቅጡ ያልኖርን እያንዳንዳችን ደካሞች ነን። እንደ ትነኝ ይበሉት እናትዬን። የሰው ልጅ ታሞ፣ የሰው ልጅ ርቦት፣ የሰው ልጅ ወድቆ ራሱን ካላየ በስተቀር ማመን የማይችል ሰዎች ያልፈዋል። ብዙዎች መኖር እየፈለጉ ጊዜያቸው ደርሶ ተጠርተው ሄደዋል። እኔም ተረኛ ነኝ። ተረኛ ስለሆንኩኝ ተዘጋጅቼ እቆያለሁ እንጂ በሚገርም ሁኔታ ሰዎችን ቀምቼ እኔ ለመኖር አልጓጓም። ሰዎችን አስከፍቼና አሳዝኝ እኔ መኖር አልመኝም። እናትዬን የሌሎችን ቤት አዘን፣ የሌሎችን ቤት ደስታ ነጥቄ፣ የሌሎችን አስለቅሼ የማስቀውም የማስደስተውም ቤተሰብም ወዳጅም ጓደኛም እህትም እንዲኖረኝ አልፈልግም። ራሴም ደስተኛ መሆኑ የምፈልገው በራሴ ውስጥ ያለውን እውነት ስኖረው ብቻ ነው። ብዙዎቻችን የትን ያለ ነው። እውነት ልብ ብለን እናስተው። ጠላ ነው የምንሄደው ነገር ሸክም ሆኖ ሌሎች ላይ እያዳፋና እየደፋን ያለው ሰው